ምሳሌ አባቷን ጥላ ሞተች። በጣም ይሳዝናል። እንግዲህ መሀሌት ምሳሌን እንዳቀደችውና እንዳሰበችው ከእህቷ ጋር ከኢፍራታ ጋር እያንዳንዱን ሴራ በመሰረብ አሁን ምሳሌን ከዚች ዓለም አስወገዷት። አባትየው በገዛ እጁ ብሩኬ መድኃኒቱን እንድሰጣትም አደረጉ። እንግዲህ ሰራተኛዋ ቅድስትን እያንዳንዱ ነገር እየተከታተሉ እዛ ቤት ነይቶሎ በማለትም እክላሳቸው ጠሯት። እሷም ጠንቃቃ ስለሆነች ሽንኩርት የምትከፍፍበትን ቢላዋ ይዛ እዛ ቤታቸው እክላሳቸው ገብታ ነበር። ኢፍራታ ከበሩ ጎን፣ እንዲሁም ደግሞ መሀሌት ከፊት ለፊት ጠበቋት። ከዛም ልክ ቅድስት ስትገባ በሩን ዘጉባት። እሷም ምንድን ነው በማለትም እንዳትጠጉ ብላ እንገልሻለን እያሉም ሲያስጨንቋት ቢላዋን ምዝረጥ ስታረግ በጭንቀት ከፍተው ቁልፉን ተቀብላ ቆልፋባቸው ወጣች። ነገር ግን ያልጠበቀችው ነገር ነው የተፈጠረው። እናም ኤፍራታና መሀሊት በመመካከር ብሩኬ ከመጣ እኛን ስለሚጠረጥረን አንድ ነገር ማድረግ አለብን ተባብለው ተመካከሩ። እርሳቸው ምንድን ነው ሲባባሉ እርስ በእርሳቸው እራሳችንን ማሰር አሉ። እናም ቅድስቴ ከዛ ቤት እየሮጠች ከነቢለው ወታ ምሳሌንና ብሩክን መንገድ ላይ ጠብቃ የተፈጠረውን ነገር ነገረቻቸው። ግን ብሩኬ ምሳሌ እንደውም ደግሞ ቅድስት፣ ተመልሰን መሄድ አለብን ሲሏትም አልፈልግም አለች። ግን መጀመሪያ እንሄዳለሁ ሲልም ብዙ እውነት አለ እማስረዳ፣ ተረጋጋ ጋሽ አለች ቅድስት። ግን ግብዝ በመሆኑ ሩጦ እቤት ሲሄድ በሩን ሲከፍተው እርስ በርሳቸው ተሳስረው አገኛቸው። እናም ያቺ አረመኔ ሰራተኛ በቢላዋ ልትገለን ነበር፣ ያሰረችንም እሷ ናት በማለት ነገሩት። እና ቅድስት ናት እንደዚህ ያደረገችኝ እያላችሁ ነው? ሲላቸውም አንተ ከኛ ይልቅ እሷን ነው የምታምነው? እኔ ኮ ሚስት አይደለሁም እንዴ በማለት መሀሊት አሳመነችው። ከዛም ቅድስትን አባረራት። ቅድስት በጣም በሚያሳዝን ሁኔታ ከምሳሌ ርቃ የማታውቀውን ዛሬ ርቃ አደረች። ግን ደግሞ ምሳሌ በፍጹም እኔማ እንደዚህ ማድረግ የለብኝም ግዴታ ቅድስት መምጣት አለባት ብላ አሰበች። ሌላው ነገር የሚያሳዝነው ነገር እንግዲህ የብልቃጥ መድኃኒቱን ቀይረው እንደ ብሩኬ እንዳበላትና እንደ ሰጣት በማድረጋቸው ቅድስት በሌለችበት አጋጣሚ ጠዋት ተንቅልፏ ተነስታ ምግብ ብትባልም እምቢ አለች። ቅድስትን ካልመለስካትን የምግብ አልበላም ስትለውም ስታስቸግረው፣ ቅድስት ተመልሳ እንድትመጣ በስልክ ተደወለ። እናም ቅድስትን መታ ያን ምግብ አበሏት። ግን የተመረዘው መርዝ እንጂ መድኃኒቷ አልነበረም። አይገርምም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ዛሬ የእንጀራ ልጇን የምትመርዘው ጨካኝ ሴት ቀጣይ ፓርት ይዘመተናል። እውነት ለመናገር በጣም በጣም እጅግ በጣም የሚያሳዝን ነገር ነው የተፈጠረው። እሱም ምንድን ነው እንግዲህ በጣም በሚከብድ ሁኔታ ቅድስትን በር ከፍታ ስትገባ እናም ነይ ብለው በመጥራት እህትና እህቶቹ መሀሊት ተባብረው እሷን ለመግደል ነበሩ ሲያ ናቸው። እሷ ግን እንደ ጠበቋት ደካማ ሳትሆን ራሷን የምትከላከልበትን ቪላዋ ይዛ ነበር የገባቸው። ግን ደግሞ በፍጹም እነሱ እንዳሰቡት አልሆነም። ተንቀጥቅጠው አስወጥተው ቁልፉን በእጇ አስረክበዋት ሄደች። ለብሩኬ እውነቱን ስትነግረው አላመናትም። እናም ምሳሌም እሷን አባረህ እኔ እዚህ መኖር አልችልም፣ ስትለውም እንደገና ቅድስት ተመልሳ እዛ ቤት መጣች። ግን ልክ እሷ ተናዳ ስትወጣ፣ ቅድስት ከቤት ስትባረር፣ እናም አምኘች ነበር። እንዴት እንደዚህ ታደርጊያለሽ? በማለትም ስለተናገራት ቅድስት በዛው ቀረች። አሁን ይሄ አጋጣሚ ለነሱ ደስታ ነበር። እናም ቅድስትስ አለችው ከዛ ምን አለ አባዬ ቅድስትስ ሲላትም አባዬ ቅድስት ተበር ተመልሳ ሄደች አለችው ተመልሳ ስትሄድ ምን አየህ አስመሳይና መጥፎ ስለሆነች የተደረገባትን ያደረገችውን ስራዋን ስለምታውቅ አለችው መሀሌት ከዛ እዚው ጠብቅኝ ብሎ ምሳሌን ጥሏት ወጣ ከነዛ ካረሚውኔዎች ጋር እናም አሁን ኤፍራታና መሀሊት ተመካከሩ። እቴ አሁን ጠረቅ ትበል፣ አሁን ለአንቺ ጥሩ አማራጭ ነው። አሁን በአሁኑ እንዳትሳሳች መድኃኒቱን ሄጅና ቀይሬው አለቻት። ሄጃንቺ ደግሞ ልብስሽን ቀይሬ አለች መሀሊትም። ከዛም ቅድስት በመጥፋቷ ብሩክ ስለሄደ ቀጠለችና፣ ኤፍራታ ለመሀሊት በይ በጣም መድኃኒቱን ቀይሬ አለቻት። ከዛም እሺቲ አለች መድኃኒቱን ቀየረችባት። ኢፍራታ በጣም አርመኔና ጨካኝ ሴት ናት። እናም ምሳሌ ደግሞ በሚያሳዝን ሁኔታ አለችና እኔ ቅድስት ካልመጣች አልችልም አለቻት። ከዚህ በኋላ ያቺ በሽተኛ አትመጣም፣ አርፈሽ ተቀመጭ አስመሳይ አለቻት። አንቺም የመጨረሻሽ ነው ስትላት ክላሷ ሄዳ ልብሷን ስቀይር አጭርዋ ቀድማ ገብታ ያንን የምሳሌ መድኃኒት ተመሳሳይ የመሰለ ቢልቃጥ አመጣች። የመጀመሪያው ቀን አልገደላትም። የሁለተኛው ቀን ስታደርግ ግን አባትየው ብሩክም እውነተኛ መድኃኒቷ ነው ብሎ ቁርሷን ትምህርት ቤት አልሄድም እያለች ስታስቸግረው መድኃኒትም አልበላም ቁርስም አልበላም ትምህርት ቤትም አልሄድም ብላ ስታስቸግረው እንግዲህ ሳይወድ በግዱ ቅድስት እንድትመጣ ደወለላት። ከዛም ምሳሌ እኔ እወድሻለሁ ስትላትም ቅድስት እኔ ካልመጣሽ ምግብም አልበላም ትምህርት ቤትም አልሄድም መድኃኒቴን አልወስድም፣ አለቻት። በቃ መጣሁ ብላ ቅድስት መታ። በሩን ስትቆረቆር መሀሊት ከበር አገኘቻት። ምን አባሽ ልሰሪ ነው የመጣሸው? አንቺ ሰይጣን እመኘኝ ገንዘቤን ይዘሽ ነው የመጣሸው ወይ ዝም ብለሽ አለቻት። ከዚህ ቤት አይኔ እንዳይሽ ስትልም እትዬ ለተፈጠረው ነገር በሙሉ ይቅርታ አለች። ከዛም ቀጠለች እና አንቺ ሰይጣን ስጥ አርጌ ነው ምገልሽ? ስትላትም ብሩክ በሩን ከፍቶ ወጣ። ምንድን ነው ቅድስት መጣሽ እንዴ? ምንድን ነው ታዲያ በር ላይ አላት። ይቺ ብትሞትም ከዚህ ቤት አትቀርም አለችው ቅድስት። ነይ ግቢ በማለትም ገባች። ብሩኬና ቅድስት እንግዲህ የምሳሌን ምግብ አቀራርበው አይንሽን ጨፉኝ አሏት። ምሳሌም እንዴ አሁን እኮ እውነቱን አውቃለሁ ለምንድን ነው የምትደብቁኝ? አለች። አይ እንደዛ አይደለም እውነት ጨፉኒ አሏት። ከዛም መድኃኒቱን ከጨመረ በኋላ ተራ በተራ ምሳሌን ማብራት ጀመሩ ቅድስትና እንዲሁም ደግሞ ብሩኬ። በስተመጨረሻም ሆዷን ታመመች። ሌላው ነገር ቅድስትን በሚገርም ሁኔታ እየተመካከሩ ነበረ እናም በጣም ቅድስት ባላሰበችው መሀል፣ መሀሊት የብሩኬን ጓደኛ እያወራችው ነበረ፣ ሞገስን እና አሁን ከሞገስ ጋር አንተ ገንዘቡን በእኔ ስም መኪናውንም ቤቱንም በእኔ ስም ካደረከው ሌላው ቀላል ነው አለችው። ከዛ የእውነት ዛሬ ስታገኝኝ ነው ውበትሽ እየታየኝ እምኝ እኔ እኮ እስከዛሬ በእህትነት ስለማይሽ ምንም አልታየኝም ነበረ ሀላት ከዛም የእውነትህን ነው የጓደኛህን ሚስት ሀለችው ባክስ ተይው ለነገሩ የእሱ ፍቅር ምን ያደርግልኛል ገንዘቡ ከሄደ አሁን ሃለች በቃ የራሱ ጉዳይ በማለት መሀሌት ከጓደኛ ከብሩህ ጓደኛ ጋር ሁና ብሩክን ከዳቸው ሌላው ነገር ላይ እፍራታ ለእህቷ ደውላ እዩ ልሽ እፍራታ አሁለት ሄደር የጨመርኩን መድኃኒት፣ ልጅቱ የድመት ነብስ ነው ያላት እንደው ይገርማል አለች። አንድ በድጋሚ እንድትሳሳች አልፈልግም ብላ ኢፍራታ መሀሊትን አስጠነቀቀቻት። ቅድስት እንግዲህ በጣም ጠንቃቃና ጀግና ስለሆነች መሀሊት የብሩኬን ጓደኛ ገንዘቡን በሙሉ በእሷ ስም እንዳዞርላት እና እሷ እንደምትቀርበው ሲነግራትም እያወራቸውም ነበረ ቪዲዮ ቀርጻት አለች። ግን እየቀረጸቻት እያለ በመሀል ራሷን መቋቋም አቃታት በአጋጣሚም ብሩክ ዘው ብሎ ምን እየሰራሽ ነው አላደነገጠች ጋሼ ምንም ምንም ስትለው በግቢ ወደ ውስጥ ብሎ አባረራት ቅድስትን ቅድስትም ገባች ከዛም መሀሊት ደንግጣ ስልኩን ዘጋችው እናም አሁን በሚያሳዝን ሁኔታ እዚህ መካከል እየተሰቃየች ያለችው ምሳሌ ናት አሁን ያን ነገር ካደረጉ በኋላ እንግዲህ ብሩክ ልጁን እጁ ላይ አጣት። እናም በእርግጥ እውነታውን ልንገርህ አዳምጠኝ ስትለው ቅድስትን ማዳመጥ አልፈለገም ብሩክ። እናም እኔ እናንተ ምንም ሆኖ ምንም አይመለከተኝም የሚያሳስበኝ የምሳሌ ነገር ነው። እናም አንቺና ሁለታችሁም ለምሳሌ አስፈላጊ ከሆናችሁ ሁሉንም ነገር ትቼ መኖር አለባቸው ብሏቸው ነበረ አስቀድሞ እና ለትዳራችን መፍረስ ሳይሆን ለምሳሌ ለልጄ ብለህ ነው ብላው ነበር። አዎ ምንም ይሁን ምንም ለልጄ ስል ምንም አደርጋለሁ አላት። መሀሊትን ምሳሌ ከመሞቷ በፊት ለአባቷ አባት የምትፈልጊውን ነገር አደርጋለሁ፣ ምንም ጠይቅኝ አደርግልሻለሁ ሲላት፣ እርግጠኛ ነህ ብለዋለች። አዎ እናቴ ምንድን ነው የምትፈልገው? እሺ እናት መሆን ትችላለህ አለችው። እንዴ ምሳሌ፣ እኔ ምን አጎደልኩብሽ? ብሏታል። ከዛም ቢሆንም እናት መሆን አትችልም አባዬ አለችው። ግን ደግሞ መሞቷት አይቷታል መሰለኝ። እናም ያንን ምግብ ተራ በተራ ካበሏት በኋላ ምሳሌ በጣም በሚያሳዝን ሁኔታ አባቷ ክንድ ላይ ዘንጠፋለች። ይሄንን ያስተዋለችው እንግዲህ ቅድስት አውሬ ሆና ተነሳች። ይህ ሁሉ ያደረገችው እሷ እንደሆነች ተረዳች። መሀሊትን እንደተለመደው የስራዋን ቢላዋ መዛ ሆዷን ወጋቻት። በጣም ያሳዝናል። ሌላው ነገር አባትየው ምሳሌ ክንዱ ላይ ዘፍ ብላ ስትቀርበት ማመን አቃተው። ቅድስትም መጀመሪያ ላይ ደንግጣ ነበረ። በቃ እንደፈራሁት ምሳሌን አስወገደቻት። እኔ አሳያታለሁ። በቃ ሰው መግደል ምን አይነት የሰው ነብስ፣ ምን እንደሆነ እሷም ተሰቃይታ እንድትሞት አደርጋታለሁ፣ በማለትም በንዴት ቅድስት መሀሊት ላይ ቢላዋን ይዛ ተነሳች። አይገርምም ቅድስት በጣም ተናዳለች። መሀሊት የትሞተች እሳናሉ